ናቶች ጥሩ ስለሆናችሁ አንድ ፕሬ ስላላደረጋችሁ እሷን አንድ አመት ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁ አመሰግናለሁ። ከሌ በዚህ ግራችሁ የመጣችሁ ሰዎች በጣም አመሰግናለሁ። እግዚአብሔር ግድራችሁ ይፈልናችሁ። ስለ እኔ ማሰባችሁ ስለ እኔ ባያችሁ ፍትር እግዚአብሔር እናመስግን። እኔ ለሆኑሉ መልስ እንደሚገኝ ምስክር ነኝ። አስራ አንድ አመት ነው ያለለኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት በጣም የሚያንቁት ወጅ እግዚአብሔር ይሰጠኝ ሙያ ውስጥ ሆነው እንደየሙያቸው ሀገራቸውን እያገለገሉ ይገኛሉ። ወዲህ በስፖርቱ ወዲያ ደግሞ በሙዚቃው መስክ እልፍ ሲልም በትወና መስክ እንደየመሰጠታቸው በትውልዱ መካከል የየራሳቸውን አሻራ እያኖሩ ያሉ ግለሰቦች ናቸው የዛሬ ባለታሪኮቻችን። ሁሉንም ሀገር እንደ ስራ ድርሻቸው ታከብራቸዋለች። እንዲህ ያሉ ዜጎች ደስ ሲላቸው ሀገርም ደስ ይላታል። ሰሞኑን በዚህ የማህበራዊ ሚዲያ መንደር ትዳራቸው በልጅ ተባርኮ ደስታቸው እጥፍ ድርብ ሆኖላቸው ቤታቸው በብዙ ደስታና በብዙ ፍቅር ስለሞላላቸው ታዋቂ ኢትዮጵያውያን ሰዎች ልንነግራቸው ወደን ነው። አትሌት ገንዘቤ ዲባባ በተለያዩ ውድድሮች ላይ የሀገሯን ሰንደቅ ከፍ በማስደረግ ለሀገሯ ክብርና ኩራት የሆነች ድንቅ ኢትዮጵያዊት ነች። ድምፃዊ ዘቢባ ግርማ ደግሞ ወዲህ በአስገራሚ ዘፈኖቿ ወዲያ ደግሞ በድንቅ የመተወን ብቃቷ ብዙዎች ያውቋታልም ያደንቋታልም ለዓመታት በቤቶች ተከታታይ ድራማ ድንቅ ብቃቷን በብዙዎች ዘንድ በማሳየት ብዙ አድናቂ ያተረፈችው ተዋናይት ገሊላ ርዕሶምም እንዲሁ በልጅ ትዳራቸው ከተባረከላቸው ቤታቸው ከሞቀላቸውና ዛሬ እርሰ ጉዳያችን ካደረግናቸው ሰዎች መካከል ሶስቱ ናቸው ሰላም የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት ያለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም ፍቅር ጤና ትሆኑ ዘንድ ዘውትር ምኞታችን ነው ኤልያስ ደግነት ነኝ የሚከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን እንደነገርናቸው ስለ እነዚህ አንጋፋ አንስቶች ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትትና ጠየቅን ክበሩልን። ዲባባ፣ የተባለ ቤተሰብ እንዴት ያለ ቤተሰብ ነው? ልጆቹ ምን በልተው ምን ጠጥተው ቢያድጉ ነው ደርሰው እንዲህ እንደ አቦ ሸማኔ እየተነሱ የሚፈተለኩት? ልጆቻቸውን ምን አብልተው ነው አሳድገው ዓለምን እንደዚህ ያስገረሙት? ከተባለላቸው የዲባባ ቤተሰብ ነበር የካቲት ስምንት ቀን አስራ ዘጠኝ ዘጠና አንድ ዓመተ ምህረት የተወለደችው ገንዘቤ ዲባባ። ገንዘቤ ዲባባ የኢትዮጵያ መካከለኛና የሩቅ ርቀት ሯጭ ስትሆን የዓለም ሪከርድ ባለቤትም ነች በ2015 የአለም ሻምፒዮና ወርቅና በ2016 የሪዮ የአለም ኦሎምፒክ የብር ሜዳሊያ ባለቤትነቷም ይታወቃል በ2015 በአለም ሻምፒዮና ላይም በ1500 ሜትር ወርቅ በ5000 ሜትር ደግሞ የነሐስ ሜዳሊያ አግኝታለች እንዲሁም በ1500 ሜትር የ2016 የሪዮ ኦሎምፒክ የብር ሜዳሊያ አግኝታ የአገሯንም የወገኗንም ስም ያስጠራች ጎበዝ አትሌት ነች። ገንዘቤ የአራት የዓለም ሪከርድ ባለቤት ስትሆን በ አንድ ሺ አምስት መቶ ሜትር በ2015 በ ሶስት ሺ ሜትር ደግሞ በ2014 በ አምስት ሺ ሜትር ደግሞ በ2015ና በ አንድ ሺ አምስት መቶ ሜትር ውድድር ተደራራቢ ድሎችን በማስመዝገብ ድንቅ ብቃቷን ያስመዘገበች አትሌት ነች። ይች ጀግና አትሌት በሕይወት መስመር ላይ ለጋብቻ በጠየቃትና አብሯት ለመኖር ባሰበ ጊዜ መድረስ ከምትፈልግበት ህልሟ እንዳትሰናከል መቆየት እንዳለባት ስትነግረው ባለመታከት ለአስር ዓመታት በትዕግስትና በፍቅር ከጠበቃት ባሏ ጋር ድል ባለሰርግ መጋባቷ በቤተሰባቸው ውስጥ የፈጠረው ደስታ ልዩ ነበር። ገንዘቤ ዲባባ ደግሞ ፈጣሪ ፈቅዶ በልጅ ተባርካ ትዳሯ የመድመቁ ነገር እንደ አትሌት ለሚወዷትም ሆነ በቤተሰቦቿ ዘንድ የፈጠረው ስሜት እንዲህ ነው የማይባል ትልቅ ደስታ ነው። የዓለም ክብረ ወሰን ባለቤቷ አትሌት ገንዘቤ ዲባባ የመጀመሪያዋን ወንድ ልጇን በሰላም ተገላግላለች። የገንዘቤን እናትነት የሰሙ ወዳጆቿም ታላቋ ኢትዮጵያዊት ሯጭ፣ የዓለም አትሌቲክስ ኮከብ እና የበርካታ ዓለም ክብረ ወሰኗ ባለቤት የሆነችው አትሌት ገንዘቤ ዲባባ የመጀመሪያ ልጇን በሰላም መገላገሏን ስንሰማ እጅግ ደስ ብሎናል እያሉ ደስታቸውን የገለጡላት ወዳጆቿ ጓደኞቿ፣ ብዙ ናቸው። ለሀገሯ በዓለም በአትሌቲክስ በርካታ ክብርን ላጎናጸፈችው ይች ጀግና ይህ በዓለም ላይ ካገኘቻቸው ድሎችና ዝናዎች ሁሉ የሚ ይልቅ የህይወቷ ትልቅ ድል መሆኑን ልንገልጽላት እየወደድን እንኳን ደስ አለሽ ልንላት ወደድን። የዛሬ ጉዳያችን ተዋናይት ገሊላ ርዕሶም ነች። ገሊላ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ቤቶች ድራማ ላይ እጅግ ድንቅ የመተወን ብቃቷን በማሳየት በብዙዎች ዘንድ የማትረሳ ተዋና ሆና ለመክረም አስችሏታል። አርቲስት ገሊላ በከተማችን የሞባይል ስልክ በተለይ ደግሞ የአይፎን ስልኮች ሲበላሹ ሁነኛ መፍትሄው ዮናስ ሞባይል ነው እየተባለ ስሙ ከሞባይል ስልኮች ጋር በስፋት ከሚነሳው ከዮናስ ሞባይል ባለቤት ከአቶ ዮናስ ጋር ወደው ፈቅደው በፍቅር ተፋቅደው ትዳር መስርተው መኖር ከጀመሩ በኋላ እጅግ አስቸጋሪና በጣም አስጨናቂ ወቅቶችን አሳልፈዋል። አርቲስት ገሊላ ርዕሶም በትዳር ይሁነኝ ብላ መኖር ከጀመረች በኋላ ግን ሕይወት እንዳሰበችው አልጠብቅቻትም ነበር። ትዳር በልጅ ካልተባረከ የቤቱ ምሰሶ ሊናጋ የሚችልባቸው ብዙ አጋጣሚዎች እንደሚፈጠሩ የምትናገረው ገሊላ በትዳር እያለች ያለ ልጅ ለተከታታይ አስራ አንድ አመታትን ከአምላኳ ጋር ስትሟገት መጠብቋን ትገልጻለች። ገሊላ ከአስራ አንድ አመታት ከፍተኛ ትዕግስት በኋላ ከወር በፊት ልክ በአዲስ አመት ወንድ ልጇን በሰላም መገላገሏ ሲሰማ ያልተደሰተላት ያላለቀሰላት ሰው አልነበረም። ገሊላ እንዲህ ካለ ተስፋ አስቆራጭ ቆይታ በኋላ የልጅናት መሆኗን ስትገልጽ እንዲህ ትላለች። በህይወታችን ትልቁ ስጦታ ነው። ምን ብለን ስም እንደምንሰጠው ራሱ አላውቅም። ለልጄ በጣም ብዙ ስሞች ናቸው የወጡለት። በሆነልን በተደረገልን ነገር ሁሉ ደስተኞች ነን። ፈጣሪ ክብሩን ይውሰድ። እኔ ስም ማውጣት ሁሉ አልቻልኩም። የአብስራ ያሉት ብዙ ናቸው። እጅግ በመወዳትና ስትሞት ስሜን እየጠራች በሞተችው ስሟን እጄ ላይ በተነቀስኩላት በእህቴ በቤተ ማርያምም ስም ሁሉ ይጠራያሉ ብዙ ናቸው ስትል የተሰማትን ደስታ ትገልጻለች። አስራ አንድ ዓመታት ፈታኝ ቆይታ በኋላ በታምር ያገኙትን ልጅ ክርስትና፣ ብዙ ወዳጅ ዘመዶች፣ ጓደኞች በተገኙበት ድል ባለ ክርስትና እንዲህ አክብረውታል። ገሊላንም ዮናስንም እንኳን ደሳላችሁ ደግማቸው ደግማችሁ ውለዱ ልንላቸው ወደድን።

ለኔ ስለደረግ ቆሻሻይ ስለነሳ ስለሁሉ ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱ ያገላበቱ የልጅ ክርስትና አባት ገብር እግዚአብሔርና ወርቄ እኔ

ትትሮች ጥሩ ስለሆናችሁ አንድ ቀን ኮፕሌንት ስላላደረጋችሁ አንድ ዓመት አለች ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁን አመሰግናለሁ። ካልለ በዚህ የመጣችሁ ሰዎች በጣም እናመሰግናለን።

በልጅበት ዳር የተባረከችው ድምጻዊት ዘቢባ ግርማ፣ ሌላኛዋ በልጅበት ዳር የተባረከችው የዛሬ ባለታሪካችን ነች። ቤቷ ደስታ የሞላው አርቲስት እንደሆነች የሚነገርላት የኪነ ጥበብ ሰውነች። ዘቢባ ግርማ ከአስገራሚ ድምጿ በመለስ የትወና ብቃቷም እጅጉን አስገራሚ ነው። ዘቢባን ትዳር የተለየ ነው ከሚያስብሉት ነገሮች አንዱ የሆነው ዛሬ በልጅ አብሯት ከተባረከው ከባለቤቷ ከኢሳያስ ጋር የተገናኙት በቲክቶክ እንደሆነ የምታውቁ ነገር ነው። እሱ እርሷን ብሎ ለዓመታት የነበረበትን የባህር ማዶ ህይወት እርግፍ አድርጎ መጥቶ ህይወቴ ትዳሬ ካላት ከሚስቱ ጋር ለመኖር መወሰኑ ዘቢባን በምን ያህል ልክ እንደሚወዳት ማሳያ ነው የሚሉም አሉ። ይህ በቲክቶክ የተጀመረ ፍቅር ታዲያ እንዲህ እንደወረት የትም አልቀረም ፍሬ አፍርቶ የ የሚያስቀና ፍቅርና ትዳር ሆኖ አርፎታል ዘቢባና ኢሳያስ በፍቅር መኖር ከጀመሩ ጀምሮ ታላቋን ኢሳያስ የዘቢባን የመጀመሪያ ልጅ ከአባትም በላይ ሆኖ እያሳደገ ደግሞ ሁለተኛ ልጅ ወልደው አብረው እየኖሩ እንዲህ በመተሳሰብ የሰነበተ ፍቅራቸው ደግሞ ወደ ሌላ ቀጣይ አስደናቂ የፍቅር ታሪክ ሊሸጋገር ደግሞ ሌላ ልጅ መጣው መጣው እያለ ይገኛል ዘቢባም ደርስ መሆኗን እንዲህ በይፋ ማርያም በሰላም ትገላግልሽ በሉኝ ብላ ወደ አደባባይ ብቅ ብላለች። ዘቢባን እንኳን ደሳለሽ ልንላት ወደድን። ይህ የዘቢባና የኢሳያስ ታሪክ ፍቅር የትና መቼ እንደሚያጠራራና የት እንደሚያገናኝ እንደማይታወቅ ማሳያ ነው። የሚገርመው ነገር በቲክቶክ አለም የተጀመረው ይህ ፍቅራቸው ዛሬ ይህንን የመሰለ አስደሳች ምዕራፍ ላይ ይዟቸው ደርሷል። ተወዳጇ ድምፃዊ ዘቢባ ግርማና የልቧ ንጉስ ኢሳያስ ወይም ደግሞ በሷ አጠራር ኢሱ ሁለተኛ ልጃቸውን በጉጉትና በፈጣሪ ጸጋ ጠብቀው ለመቀበል ተዘጋጅቷል። የመጀመሪያ ልጃቸው ላይ የጨምረው አዲስ ህይወት በደስታና በሙቀት ተሞልቷል። ይህ ፍቅር መኖሩን የሚያረጋግጥና ተስፋ የሚሰጥ ታሪክ ነው። ለዘቢባና ለይሱ በሙሉ ልብ እንኳን ደስ አላቸው ልንላቸው እንፈልጋለን ይላሉ ወዳጆቻቸው። እኛም ደስታቸው እንኳን እጥፍ ድርብ ሆነ፣ አሁንም ውለዱ፣ ክበዱ ልንላቸው ወደድን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትሕትና ጠየቅን፣ እናመሰግናለን።